ቪዲዮ አንቺ እጅ ላይ አለ። ምክንያቱም አንቺን በደንብ አድርጌ አውቅሻለሁ። እንዴት ነው የምታውቀኝ? እንዴት ነው የምታውቀኝ ንገረኝ እስቲ። ቆይ ልጇ ላይ የምትጨክን እናት አድርገን እንደ የምታስበኝ? እሺ እኔ ማጣራት ባለብኝ መልኩ ሁሉንም ነገር አጣርባል። አሁን አንድ ጥያቄ ብቻ ነው የምጠይቅሽ። ይሄንን መርዝ ምን አድርጊ ብሎ ነው የሰጠሽ? ንገርኝ። በቀጥታ ማንን ነው መግደል የፈለጋችሁት? ንገርኝ። ቤዛን ድጋሚ ሊገላት ነው እንዴ? እንኳን ደስ አለ። በድጋሚ ቤዛን ህይወት ልታተርፋት ነው። ምን ያኔ ልጅ ህይወት ግን ማ ሚያድ ነው? በፍጹምን ይህን ነገር ማመን አልችልም። ቆይ ሳሚ፣ ማነው ልጅን ከዚህ አውር የሚያደልልኝ? ቆይ ይኸውልሽ፣ ሳሮው ልጅ እንደረዳሽ ከፈለግሽ አንቺ ምትረጅኝ ይገባል። አዳምጭኛ፣ አንድ ጊዜውን ነገር በእኔ ሳሮ፣ ይሄንን መርዝ ምንድን ነው አድርገው ያለሽ? በቀጥታ ለማን ስጪው ያለሽ? እኔ የምለው ግን፣ ቆይ ቤዛ ምን አድርገው ነው ይሄን ያህል የጨከነባት? ስለዚህ ሕይወቷን አጥፊ ብሎን ነው ሰጠሽ ይሄን መርዝ? አይ መግደል እንኳን አይገላትም፣ ግን የተወሰነ ጊዜ ሽባ ያረጋታል ነው ያለኝ። ተረገመ ሰይጣን፣ ወይኔ ሳሚ። አንቺ ተረጋገው፣ እኔ ማድረግ ያለብኝን በደንብ አድርጊያለሁ።

ቤዛን ፈልጌ ነው የመጣሁት። አሁንም ድጋሜ ባልሽ አንቺ ስጋት ነው ምናምን ልትላት ነው? በፍጹም የእሷ ስጋት አንተ ሳትሆን ዶክተር ሮቤል እንደሆነ ልነግራት ነው የመጣሁት። ምን ይልቅ አንተ የሱ ታርጌት ነበርክ። አልገባኝም እኮ ስለምንድን ነው እያወራ ያለው? ሳሮ፣ ሁሉንም እውነት ንገሪው። ከመጀመሪያውም ጀምሮ ሁለታችሁም አንድ ላይ እንደሆናችሁ አውቄው ነበር። አሁን ግን ሶስታችንም አንድ ላይ ብንሆን ነው የሚሻለ ምክንያቱም የሁላችንም የጋራ ጠላት ዶክተር ሮቤል ነው። የአርኩስ ድሮም የእኔ ወዳጅ ሆነ አያውቅም እስከ ድረስ አንተን ለማጥፋት ትዳርህንም ለመበተን ሁን ብሎ ስራ ይሰራ ነበር። እና እውነት አንተ ለእኔ ትዳር ተቆርቁረን እና ወይስ ሌላ ያሰብኩ ሴራል በቀላሉ ተነጋግረን መግባባት እንቻለን። እስከ መቼ ድረስ ነው በማየውን ነገር እየተጠላለፍን የምንወድቀው? እና እውነት ከእኔ ጎን ትቆሙ እስከ ዛሬ ድረስ በሄድኩበት መንገድ ሁሉ በትንሹ ቢሆን ስለ እውነት እያረጋግጡ እስከ ዛሬም ድረስ ስላላመንኩ ይቅርታል። እሺ ቤዛ ለምንድን ነው የፈለጋት? ለእሷ የምትነግረው ነገር ምንድን ነው? ስለ አንተና ስለ እሷ ሁሉን ነገር አውቄያለሁ። ምን በእርግጥ እረዳሃለሁ። ሆን ብለህ ያን ነገር እንዳላደረግከው አውቃለሁ። ያ ማለት ደግሞ ሆን ብለህ ስላላደረገው፣ ይሄ ሚስጥር የእኛ ብቻውን ነው ይዘልቃል ማለት ነው። ቆይ ያልገባኝ ነገር እንዴት ነው እንደዚህ ከሜዳ ተነስተ ለእኔ ሀሳብ የሆንኩ? ያንን ቪዲዮ ሆን ብለህ ከሳሮን ጋር ዶክተሩ ነው ሱራፌል ምን እውነቱን ነው። መጀመሪያም አንተን እንዳጠምለህ ያደረገኝ ሮቤል ነው። ይህ ሴጣን አሁን ገለዋለሁ። ይሁል ለጀይን አግጦብኛል? አንተ እሱን እስክትገለው ድረስ የኔ ልጅ ግደላል። ተሞቶይ ምን ስለዚህ ከዚህ በኋላ ያለውን ጉዳይ ቤዛ ስትመጣ በንነጋገር ጥሩ። ምክንያቱም ከአንተ ይልቅ ቤዛ ነው ጉዳዩ በዋናነት የሚመለከተው። እሷን ደግሞ ምን ለማድረግ ያስበው በጣም ከባድ ነገር። አንተና ቲጂ ከዚህ በፊት በጋራ ቤዛ ልታደርጉ እንዳሰባችሁት። ቁቻ መተሻል እንዴ? ከማማዬ ጋር አብረን ነበር እየተጫወትን የተጫወትን ቆይተን ደክማ ታረፍ ብላለች። ሳሚን አይተሽዋል እንዴ? እኔ በምን አቃለሁ? አሁን አይደል ነው የመጣሁት። ቆይ ግን እሱ ልጅቷን ትቶ የት ነው የሚሄደው? መቼም እነዛን ጥንዶች አልፋታ ብለዋል አይደል? ያ ሰው መሳይ አውሬማ መቼም ቢሆን አይታመንም። ስለማን ነው እያወራክ ያለኸው? ይሄ ሱራፌል ተብዬው በጣም ጨካኝና አስመሳይ ሰው ነው። ምናልባት ሳሚ ለቤዛ ካልደረሰላት ሕይወቷ አሁንም አደጋ ላይ ነው። እና ለምን እስካሁን አደጋ ላይ አልወደቀች? አሁንስ ቢሆን በፍቅር እየኖሩ አይደል እንዴ? ነው ወይስ ይሄ ሚስጥር ምናምን እያልክታ ዝገን ነው። እኔንማ ማንም ከቆብ እንደማይቆጥርኝ ያውቃለሁ። ግን ደግሞ የተናገርኩት ነገር በሙሉ እውነት ነው እሺ ታዲያ ሚስጥሩ ምንድን ነው ንገረኝና ልወቀው ከዛም በኋላ እኔም ቤዛን ከሱራፌ ልጠብቃታለሁ ያው በፊት እንደማደርገው ማለት ነው ልክ ነሽ ይህንን ሚስጥር ከዚህ በኋላ ፍኜ መቀመጥ አልችልም እስካሁንም ያልነገርኳችሁ የሁላችሁም ህይወት አደጋ ላይ ይወድቃል ብዬ ነው ስለዚህ ንገረኝና ልስማ ምን አስቸኮለሽ መጀመሪያ ከራሱ ከሱራፌል ጋር መጨረስ ያለብኝ ጉዳይ አለ። ይልቅ ገብተሽ ማማዬ ከእንቅልፏ ስትነሳ ምትበላው ነገር አሰሪላት። ቆይ እሷስ ጉዳይ እንዴት ሊሆን ነው? ይሄንን እኮ ነው ከሱራፌል ጋር እጨርሳለሁ ያልኩሽ። አንተ ጋር ባለው ሚስጥር አስፈራርተ ማማዬን አሳክም ልትለው ነው? ራሱ ነው ይህንን ነገር እንዳደርግ ያስገደደ። እመኝኝ፣ ደግሞ ያደርገዋል። ምክንያቱም ይሄ ሚስጥር ሾልኮ ከወጣበት፣ ይኸውልሽ ያለው ነገር በሙሉ በዜሮ ነው የሚባዘው። እኔ ግን አሁንም በሳሚ ግምት ላይ ስማማለሁ። ይኸውልህ ሱራፌል እና ትጂ አሁንም ድረስ በድብቅ ግንኙነት አላቸው። ይሄ ደግሞ መሰወሩ አንዱ ምልክት ነው። ምን አልባት ቆይ፣ ግን ለምንድን ነው ቤዛ ላይ አረጋት ያሰበውን ነገር ለኔ ማን ነገረኝ? ማናችሁ ናችሁ ግን ስለ ልጅ ህይወት የምትጨነቁት፣ ስለ ራሳችሁ ነገር ብቻ ነው እንደ የምታስቡት? የሚስትህን ነፍስ ለማትረፍ ስል እኮ ነው የልጅህን ህይወት መስዋዕትነት ያደረኩት። ምን የሚስትህን ህይወት ምንድነው? የተፈጠረ ችግር አለ ቤዛ፣ መጀመሪያ ቁጭ ብለሽ ተረጋጊ፣ ሁሉም ነገር እነግርሻለሁ። ምንድነው? እባክሽ! የተረገመ ዶክተር ነው። አሁን ደግሞ ዶክተሩ ምን አደረገ? ቤዛ፣ መጀመሪያ ቁጭ በይ፣ ሁሉም ነገር አስረዳሻል። በጣም እያስፈራችሁ የሚ ዙ ሽ እኔ በህይወት እስካለው ድረስ ማንም ሊነካሽ አይችልም ልሽ ያ የተረገመ ዶክተር ሮቤል እዚህ ብልቃት ውስጥ መርዛ አድርጎ ለሳሎን ሰጥቷት ነበር አንቺ እንድትከልሽ ምን አይገርምም እኔ ይቅርታ ልጠይቃት ቤት ስመጣ እሷ እራሱ ቀድማ ይቅርታ ጠየቀችኝ እኔ የሆነውን ነገር አላመንኩም አቀፈችኝ አጫወተችኝ ትልቅ እንድርቲ አቅፈችኝ ስትል ሰማሁ ልሆን ወይ ሉሲ በፍጹም ድሮ የማውቃት ማማ ያልነበረችም ፍጹም ተቀይራን የጠበቀችኝ በስተ መጨረሻም እውነቱ ገብቷት ይሆናላ የምን እውነት አንተ ደግሞ ለእሱ የሚነገር ስንት እውነት አለ ይሄ ፍቅር ምናምን ከሆነ ይቅርብኝ ለእኔ እህትነቷ ከተመለሰልኝ በቂ ነው አንተስ ቢያንስ ተንፍሰህም በጥፊም ተመታሃል እኔ ያለሁ እንጂ ከምንም ያሉንኩኝ ቆይ ሳሚ አሁንም ለአንቺ ምንም ስሜት የለውም እያልሽኝ ነው እንግዲህ እስካሁን የራሴ ነው ያረጋገጥኩት ይሄው። ሉሲ በፍጹም ተስፋ እንዳትቆርጪ፣ ምናልባት እኮ አንድ ቀን ይሄ ስሜትሽ ሊገባው ይችላል። እሱ ስሜት ከሌለው የኔ ቢገባው ምን ዋጋ አለው ብለህ ነው? አሁንስ እኔ ከዚህ መኮብለል ሳይሻለኝ አይቀርም? እንዴ፣ ምን ማለት ነው መኮብለል? ማለት አያቴ ጋር ሄጄ ለመኖር ወስኛለሁ። እየቀለድሽ ነው አይደል? ይልቁንስ እየቀለድኩ ያለሁት እዚህ ነው። እድሜን አንድ ነገር ላይ እየጨረስኩ እንዳለው እየተሰማኝ ነው። ይህሳሚ ፍቅር ላይ ማለት ነው። በቃ የቀረችኝ አንድ ቤተሰቤ አያቴ ብቻ ናት። እሷን እጂ በስራ ባግዛት ይሻላል። አንቺ ልጅ የምርሽ ነው እንዴ? አረ በቃ ይሄንተኝና ሌላ ጨዋታ ቀይሬ። እዚህ ምንቀረኝ ቀረኝ ብለህ ነው? ለማማ እንደሆነ አሁን አንተ ለህላት አደል። ለነገሩ ሳሚ ራሱ ሲለቅሽ አረል። እንዴ እስካሁንስ አለቀቀኝም ብለህ ነው? ቆይኩ ከለቀቀኝ ያዘኝ ስል ይለቀኛል፣ ለቀቀኝ ስል ደግሞ ይጣበቅብኛል። ይሄ ለሱ ጨዋታ ሊሆን ይችላል፣ ለእኔ ግን ከባድ ስቃይ ነው። እኔ ምልሽ ማፍቀርሽን ግን በደንብ ገልጽሽለታል። ፍቅርን እኮ ከአንድ ቤት ውጭ ብዙ ነገር ይገልጸዋል። አይንክ ያወራል፣ እጅክ እግርክ ስላፈቀርከው ሰው ሁሉም ነገር ያወራል። ለገባው ሰው ማለቴ ነው። እኔ አሁንም የምሰጥሽ ቢኖር የቅድሞ ምክሬ ነው። ተስፋ እንዳት ቁርጭ። አየሽ፣ ከመከራ በኋላ የሚገኝ ደስታን ማሰብ ጥሩ ነው። ምንም ደስታ የሚባል ነገር የለም፣ በቃ ለአንተ ግን ደስ ብሎኛልሽ። የኔ ደህና ነሽ? ሰውነቴ እየጋለ ነው፣ ውስጤ እየነደደ ነው፣ በጣም እያመመኝ ነው። ሱራፌል ቆይ፣ ለምንድን ነው ሰው ሁሉ እኔን መግደል የሚፈልገው? ምንድን ነው ጥፋቴ? ምንድን ነው ያደረግኩት? ፈጣሪ ሆይ ምንድን ነው ጥፋቴ? አሁን እኮ ብዙ ማልቀስና መጨናነቁ አስፈላጊ አይደለም። ይልቅ መፍትሄውን ብንፈልግ ነው የሚሻለው። በዛ ላይ ሳሮ ልጅ እንደታገተችን መርሳት የልብ ነው። ቆይ ግን የእውነት ሮቤል እኔን በመርዝ ሊገለኝ ነበር። ለሳሮ መድኃኒቱ ሽባ አድርጎ ያስቀምጣል ነበር ያላት። ግን በትክክል እዚህ ብልቃት ውስጥ ያለው መድኃኒት ምን እንደሆነ ይጃ አጣራለሁ። ማጣራቱ ለምን ያስፈልጋል? በቃ መርዝ ነው የሚሆነ። መርዝ አንተ መርዝ እንደሆነ በማወቅ ምክንያቱም ያ ሰው በላ አረመኔ ከዚህ ውጭ እንደማያደርግ ስለማቅ ይልቅ እኔ ብዙ ሰዎች ስለማቅ ብልቃት ውስጠኝና አላጣራ ግድ የለም። እኔም ብዙም አውቃቸው ሰዎች ስላሉ ራሴ ውስጥ ያጣራዋለሁ። ቆይ አልገባኝም። ቅድም የተማመነ መስሎኝ ነው። አሁንም እየጠረጠርኩ ነው ያለሁት። እጭ በቃችሁ። አሁንስ ሁላችሁም ናችሁ የሰለቻችሁኝ። እኔ እኮ እዚህ ብዙ ሰው ስለማቅ ላጣራ ነው ያልኩት። እኔም በጣም ብዙ ሰው ማውቀው ሰው ስላለ አጣራለሁ እኮ ነው ያልኩት። ምንድን ነው እሺ፣ ካጣራ በኋላ ምን ልታደርግ ነው ያሰብኩት? ምናልባት ያን የተረገመ ዶክተር ለፖሊስ አሳልፍ የሰጠ ይሆናል። ምክንያቱም ከሳሩን ጋር ሲያወሩ ሁሉንም ነገር ሰምቻቸዋለሁ። መርዙንም ሰጣት በስልኬ ቀርጬ ይዣቸዋለሁ። ልክ ያኔ እኔ እንደቀረስኪ ማለት ነው። አዎ አንተ ያንን ነገር ስታደርግ በቪዲዮ ቀርጬ እንዲያስኩ ማለት ነው። አሁንም አላመነኝም ማለት ነው። ዝም ብሎ ለአፉ አምናሉ ይለኛል እንጂ አሁንም አላመነም። ግን ለእኔን መንገድ ትቼ ነበር። ሳሮን፣ በጣም ብዙ ነገር ዋሽተሽኛል። ሳሚ እዚህ እንደላከሽ፣ ከዶክተሩ ጋር ትውውቅ እንደነበራችሁ፣ ብዙ ነገር። በእርግጥ ሳሚ ነው ወደዚህ ቤት ይላከኝ፣ ሰራተኛውን የሚገብቼ ሱራፌን አንቺን እንዳይጎዳ መረጃ እንዳቀጥል ነበር ወደዚህ ቤት ይላከኝ። ከሮቤል ጋር ትውውቃችሁ እዛው ቡና ቤት ነው? አዎ እኔ የምሰራበት ቦታ ላይ ብዙ ጊዜ ለመዝናናት ይመጣ ነበር። መጀመሪያ ስተዋወቀው ጥሩ ሰው መስሎኝ ነበር። እያደር ነው ክፋቱ የገባኝ። ልጅን ግን ጨክኖ የሚገላት ይመስልሻል? ምንም እንደማያደርጋት ቃል እገባልሻለሁ። እኛ ካቃተን እንኳን ወደ ህግ እንሄዳለን። አይ ህጉ እንኳን ቢቀር ይሻላል። እኔ የሆነ ነገር እያሰብኩ ነበር። ምንድን ነው እሱ? መድኃኒቱን፣ አንቺ ወሰድሽው ብናስመስልስ ማለት እባክሽን ተረጅኝ፣ ለልጄ ስል ነው ይህንን ማድረግ የፈለግኩት። ተረድቼሻለሁ የእኔ ቆንጆ፣ ግን እንዴት ይህንን ምስጢር አራታችን ብቻ ስለሆንን የምናውቀው ይህንን ዘዴ ብንጠቀም ጥሩ ነው። ግን አሁንም ድረስ መድኃኒቱ ምን እንደሚያደርግ አናውቅም። ስለዚህ ሳሚን ነገር አጣራለሁ ብሏል። መድኃኒቱ የሚገል ከሆነ እንደ ሞተ ሰው ማስመሰል ያቅትሻል። ብቻ ልጅሽን በሰላም አግኝ እንጂ በእኔ በኩል ምንም ችግር የለውም። አሁን ባመጣሽው ሀሳብ ሳሚን አማክረዋለሁ። ግን ይሄ ነገር በሰላም ይጠናቀቅ እንጂ ያንን ዶክተር ምን እንደማደርገው እኔ ነኝ የማውቀው? ሄሎ ቡታ፣ እነ ቤዛ ቤት ነው። ምን አንተ ደግሞ እዛ ምን ትሰራለህ? ታሪክ መልኩን ቀይሮ ራሱን ደግሞ አልባክሽ። ምን ማለት ነው ደግሞ? ኧረ ይሄ በስልክ የሚነገር ነገር አይደለም። በአካል ስመጣ ነግሻለሁ ሁሉንም ነገር። በቃ ለማንኛውም እደውልልሻለሁ። ሄሎ። ምን ማለት ነው ደግሞ ታሪክ ተደግሟል ማለት? በድጋሚ ነፍሴን አትረፈ። ድጋሚ ባለ ዕዳ አደረከኝ አደል። ይህንንም እንደ አንድ የተፈጠረ አጋጣሚ ቁጠር። ይኸው ሱራፌል በጣም ተናዷል። ተናዶ ያንን ዶክተር የሆነ ነገር እንዳያደርገው ብዬ እየፈራሁ ነው። ይኸውልሽ፣ መጀመሪያ መረጋጋት እንዳለበት ብትነግሪ ጥሩ ነው። ሳሮን ይህንን ትልቅ መስዋዕትነት እየከፈለች ያለችው ለእናንተ ብላ ነው። እንደምንም አረጋግቸው ነው እንጂ አሁኑ ነው ሄጄ ካልገደልኩት እያለ ነበር። እኔ ግን አንድ ያልገባኝ ነገር፣ እኔ መድኃኒቱን ስጪ ላስመርምረው ስል ሱራፌል እኔ ካልወሰድኩት ብሎ ሲጨቃጨቅ የነበረው ለምንድን ነው? እባክህ ሳሚ፣ መቼም ከዚህ ሁሉ ነገር በኋላ ሱራፌልን ድጋሚ እየጠረጠርከው አይደለም አደል? ቤዛ፣ ምናልባት ለዚህ ነገር ትንሽ ሳልቸኩል የቀሩ አይመስለኝም። ለምኑ? ጉዳዩን ለብቻሽ ነበር ላማክርሽ የሚገባው ብታማክረኝም፣ ለእሱ መንገድ አይቀርም ነበር። ይልቅ ሳሮን ያመጣችው ሀሳብ አሪፍ ሳይሆን አይቀርም። ምንድን ነው እሱ? መጀመሪያ ግን ይሄ መድኃኒት ቢወሰድ ምን እንደሚያደርግ ማጣራት አለብ? አይደለም። እሷ ያመጣችው ሀሳብ ምንድን ነው እያልኩሽ ነው። በእርግጥ የሞኝ ቢመስልም ሀሳቧ ግን የሚሰራ ይመስለኛል። ምን ብላሽ ነው እያልኩሽ እኮ ነው። እኔ ዶክተሩ ልጇን እንዳይጎዳባት ብልቃጦ ላይ ያለውን መርዝ እንደወሰድኩ ማስመሰል ነው የፈለገችው እና ይህን የሞኝ ሀሳብ ምትዪው? ይሄ እኮ በጣም ድንቅ ሀሳብ እኮ ነው። ይሁልሽ፣ መጀመሪያ እዛ ብልቃት ውስጥ ያለው መድኃኒት ምን እንደሆነ እኔ በፍጥነት አጣራለሁ ይሁልሽ አንድ ይደላል የሚችል ሰው አለ፣ የማማዬ ዶክተር ነበር። ቀና ስለሆነ በዚህ ጉዳይ ላይ ሊተባበር እንችላል። እኔ እሱን እጄ ለምነዋለሁ። ግን እስከዛ ድረስ ሳሮን ጋር ያ የተረገመ ዶክተር ሊደውል ይችላል። ነገሩ በፍጥነት እየሄደ እንደሆነ ሰላም እንደሆነ ታስመስል። ምንም ነገር እንዳይፈጠር እኔ እጄ ቶሮ አጣርቼ እመጣለሁ። ያልኩሽን አድርጊ እሺ? ምንድን ነው ድምፅሽ ጠፋ? እስካሁን ድረስ ቤዛ ምግብን መጠጥም አልወሰደች ማለት ነው። እስካሁን እኮ ምንም ነገር ስላላዘዘች ነው። ግን ማዘዙ አይቀርም። ነቃ እንዲያደረገች ብለች ወይ ቡና ወይ ሻይ። ግን በትክክል መድኃኒቱስ ምንድን ነው ያለው? አሁን ጊዜ ስለሌለች ቶሎ ብታድርገው የተሻለ ይመስለኛል። እሺ፣ አንድ ጊዜ ግን የነጂን ድምፅ አትሰማኝም? እውነቴ ነው። አሁንስ ስጋውን እራሱ አግኝቼ በቦጫጭቀው ምረክ አይመስለኝም ማያል ተነሳችን። ምምንድነው ምን ሆነች? ምን ምንድነው? እንደዚህ ለሆነች ጠበቅች ያ ሳሚ እያለ ሉሲ ሰላም ታገኛለች ብለህ ነው? በለው ሳሚ ደግሞ አሁን ምን አደረገ? ቤዛ ቤት ሄዷል። ምን ሊያደርግ ምን አቅነት አለው? እኔ እያናገርኩት ነው ስልኩን ይዘጋብኝ። እኔማ የሆነ ነገርነት በጣም እርግጠኛ ነኝ። ቆይ ቤዛ ግን ደህና ናት? ለምን ሄዳ ትጠይቃት? ምንድን ነው እሱ? የሳሚን ልህ እኔ ላይ ነው እንደ የምትወጪው ሁላችሁ የራሳችሁ ጉዳይ ነው። እሺ፣ አረ በፈጠረሽ ተረጋጊ። ምንድነው እሱ፣ ልትሞቺ ነው እንዴ? አዎ ልሞት ነው። ያ ሳሚ ተብያው አቀጥሮ ሊደፋኝ አይደል እንዴ? ለነገሩ አሁን ልገላገሉ አይደል። አይ እኔ ግን አሁንም እንዲህ በቀላሉ የሚተውሽ አይመስለኝም። መቼም፣ ሊተዋት አልቻለም ማለት ቤዛን ነው እና ሌላ እንደ መዥገር የተጣበቀባት ሴት አለች። ልንገርሽ አይደል፣ ይልቁንስ አንቺ ነሽ እሷን መተው ያልቻልሽ። ይሄ ደግሞ ምን ማለት ነው? ሳሚ እሷን ስም በጠራ ነው፣ ወደ እሷ በሄደ ቁጥር እንደዚህ ጨርጨር እምትይ ከሆነ እመኝኝ በቀርቡ ጥለሽን ታብጃለሽ። ለነገሩ እኔ ምን አስጨነቀኝ፣ ያው እንደለመድሽው ልገላገላችሁ አይደል ልትይኑ፣ የማላደርገው መስሎ ነው። ይኸውልሽ አንድ እውነት ልንገርሽ፣ ይሄ ወጀብ አልፎ የድሮ ሰላማችን፣ ፍቅራችን ሳይመለስ ከዚህ ቤት ንቅንቅ አታያት። እንዴት ነው ግን ሰሞኑን ከመጠጥና ከሲጋራ አርቀሃል? በሰላም ነው? ጉድ እኮ ነው። ስንጠጣ በሰላም ነው ወይ? ስንተውም በሰላም ነው ወይ? ቆሽኛ ምን እንሆን? የት እንሂድ? እውነትም ማማ ስራዋን እየሰራሽ ነው ማለት ነው። አሁን ደግሞ ልብስን ቀይረ ጸዳ ጸዳ ማለት ጀምረሃል፣ ስራም እየፈለግክ ነው። ፍቅር ለካ ይለውጣል። መካሪ ለራሱ አያውቅም የሚባለው ተረት አሁን በደንብ ገብቶኛል። እኔም መሸንቆጥህ ነው። ይልቅን አንድ ነገር ልምከርሽ፣ ፍቅርን ሸሽተሽ በፍጹም ልታመልጪው አትችም። ከዚህ በኋላ ለሳሚ የሚሆን የማጠፈው ጊዜ የለኝም፣ በቃ ከልቤ ሞቶልኛል። ሳልነግርሽ ወደዚህ ስመጣ ሳሜን ቤዛ መኪና ውስጥ አይቼው ነበር። ትንሽ ተጠጋግተውም ነበር። ያው መጀመሪያ ያልነገርኩሽ ትቆጭኛለሽ ብዬ ነው። ምን የምርህን ነው? እሺ፣ የእኛ ከልቤ ወቶልኛል። ወጣቱ ለመሆን ይችላል። አንተ ልጅ ወጣ እያልኩ እኮ ነው አይገባኝም ቆይ ለምንድን ነው እንደወጣ ማፈግ ጅል ቆይ ከዛ ዶክተር ከሄደ ልትጣላ ነው አይሆንም አልኩ እጅ ልኩም ካላሳየት አንቺ መጉዳቱን መቼ ማያቅ ነው ቤዛ ተረጋጋልኩ እኮ የሳራው ልጅ መታገቷን እንረስተ ነው የእኔን ህይወት ለማዳም መስሎ ልጇ አዛ እየተሰቃይቻለችው ያ ባይሆን ኖሮ ምን እንደማረጋ አሳያት ነበር ሳሚን ቢሆን ዋሽቶኛል በፈጠረ ሱራፌል በቃ ወደኋላ አትመለስ ምን ማለት ነው ወደኋላ አትመለስ ማለት ቤቴ ድረስ ሰላይ መላኩ ሳያንስ ጭራሽ ለራት ይመጣል እና አሁን ደግሞ ከእሱ ጋር ልትጣላ ነው ንገርሽ አይደል ያ ሳሚም ቢሆን ከዚህ በኋላ ወዳጅ ሊሆን አይችልም አሁንም ለሁለተኛ ጊዜ ነፍሴን አትርፎልኛል። ግን ጠላቴ ነው ትላለህ አይደል? በጣም ታሳፍራለህ። ግን እኮ በላይ ላይ ሰላይ ልኮብኛል። በቃችሁ፣ እሺ! በተለይ አንተ ይበቃሃል። ትሰማኛለህ ሮቤል? እኮ አንተንም ሊጎዳ ፈልጎ ነበር። ምን? መቼ ነው ደግሞ እሱ ሊጎዳው የነበረው? ተያት እባክሽ፣ ዝም ብላ ስቀባጥር ነው። ቆይ መዋሸቱ ለምን አስፈለገ? ጠላቷንማ በደንብ አድርጋ ማወቅ አለባት። በፈጠረሽ ሳሩን፣ አፍሽን ሰብስቢ። ምንድን ነው እሱ ሳሩን ቆይ አንተ ለሚስት ታማኝ ባል አይደለህ እንዴ? ይሄ ሚስጥር ቢወጣ ምን አስጨነቀ? ስለምን ሚስጥር ነው የምታወሪው። ያኔ እራስህን ስተህ ሶፋ ላይ እየተኛ ጊዜ እረፍ ያልኩሽ እኮ ሳሩ። በእርግጥም የዛን ቀን ኪችን ውስጥ በጣም ስትጨቃጨቁ ነበር። ምንም ነገር አልነገር አልከኝ እንጂ የሆነ ነገር እንዳለ ጠርጥሬ ነበር። እኔ ነበርኩኝ ከመጠጡ ጋር መዳን ሰጥቼው እራሱ እንዲስት ያደረኩት ምን አይዞሽ ቤዛ፣ ምንም የተፈጠረ ነገር የለም። ሮቤል ነው የሚጠጣው ነገር ውስጥ መርዝ ጨምሪና ራቁቱን አድርገሽ ቪዲዮ ቀርጸሽ ላኪልኝ አለኝ። ምን እያልሽ ነው? ያኔም ቢሆን ልጄን አግቶ እያስፈራራኝ ነበር፣ ግን ይህንን ነገር እኔ ማድረግ አልቻልኩም። መድኃኒቱን ሰጥቼ ራሱን ካሳትኩት በኋላ ልብሱን ከማወላለቁ ውጭ ሌላ ምንም ነገር ማድረግ አልቻልኩም፣ ምክንያቱም ደግሞ አንቺን ማስከፋት አልፈለግኩም። የእውነት ሮቤል፣ አሁንስ ብገልህ ራሱ ምረክ አይመስለኝም ያለኝን ነገር ስላላደረግኩኝ ለዛ ቅጣት ብሎ አንቺ ከምትበይ ወይም ከምትጠጩ ነገር ጋብሬ እንደሰጥሽ መርዝ ሰጠኝ። እውነቴን ነው ቤዛ፣ ያንን ነገር ሳሚ ባይደርስም ኑሮ በፍጹም ጨክኜ አንቺ ላይ ማድረግ የምችል አይመስለኝም። ግድ የለም ሳሮን፣ ብቻ ልጅሽን በሰላም አግኝ እንጂ የሮቤልን ጉዳይ ለኔ ተይው። በመጨረሻም እዚህ ብልቃት ውስጥ ያለው ታውቋል ገዳይ መርዝ ነበር። ምን ጭራሽ አንቺን ሊያስገድልኝ ነበር ማለት ነው እንዴ? ለእኔ እኮ አይኔ ሽቦ አድርጎ የሚያስቀምጥ መድኃኒት ነበር ነው እኮ ያለኝ። ስለዚህ አንቺ ልጅሽን እስክታገኝ ድረስ እኔ የሞትኩ ማስመሰል አለብኝ ማለት ነው? አልገባኝም። ቆይ ለምንድን ነው እንደ ሞት የምታስመስለው? ምክንያቱም ሳሮን ይህን ስራ እንደሰራችለት አስመስለን የግድ ልጇን ማስመለስ አለብን። በእርግጥ በጣም ከባድ ነው፣ ግን የግድ ይህን ድራማ መስራት አለብን። እንዴ ቆይ ምን አይነት የጅል ጨዋታ ነው? ልጇን የምናገኝበት ሌላ መንገድ ብንፈልግ አይሻልም? ሰዎች ገና እኮ ስለ መርዛሮች አልጨርስኩም ዶክተሩ እንደነገረኝ ከሆነ ከዚህ በፊት ለአንቺ ሊሰጥሽ ከነበረው መርዝ ጋር ተመሳሳይ መርዝ ነው። ምን አይገርምም? እኔም ስሰማው ከአንቺ በላይ ነበር የደነገጥኩት። ይሄ መርዝ እንደተወሰደ ከትንሽ ደቂቃ በኋላ ከደም ውስጥ ይጠፋል። ሁለቱም ተመሳሳይ